አሁን ይሄ በብር ላይ ልጆች ካካ እያሉ ነው ያሳለ። በምን ነበር ቢጸዳልኛ ይነገረን። ፋሚሊ ይናገራል። ይሄ መቆጮ የተጨመቀለት እንትን በእሱ ነበር ግን ወይ ነው እኛ ተበድለናል። እኛ ላደግን በቃ ወይ ያሳዝናል። ካካ ያያላችሁ በብር ነው በፓምፐርስ ነው ካካ የሚሉት እውነት ነው። ያው ጊዜ በጣም ጊዜው ለየት ያለና ደስ የሚል ነው። ከበፊት ጊዜ ማለት ነው። ያ ይሄን አናቅም ነበር እንዴ! እንትን እራሱ በልብሳችን ነበር የምትሸሉት። ታዲያስ፣ ልጅ የእግዚአብሔር ስጦታ ነው አይደለ፣ እናቴ? እግዚአብሔር ሲፈቅድ ነው ልጅ የምናገኘው። እና ልጆቻችን ደግሞ ከአምላክ የተሰጡን በረከቶቻችን ናቸው። ፍራፍሬ ያዘጋጀሁበት ምክንያት ምንድን ነው? አዲስ አመት ነው፣ 2018 ነው። 2018 እንደዚህ አይነት ለም ፍሬ የሆነ ነገር የልጆች ልጆች አብሮ ሲገናኝ መስከረም 27 ነው። በነገራችን ላይ ልጄ የተወለደችው እና መስከረም ውስጥ ነው። እና ፍራፍሬ ምንድን ነው የሚያሳየው? ዘራችሁ እንደ ፍሬ እንዲያፈራ ነው አንዱ አላማዬ የፍራፍሬን ይሄ የመጣሁበት ዋናው እንትን ምንድን ነው? 2018 የፍሬ የለማመት እንዲሆንልን የብልጽግና ጊዜ እንዲሆንልን ነገሮቻችን ስኬታማ እንዲሆኑልን በሚል ነው ይሄ ፍራፍሬ ያዘጋጀሁላችሁ ለእናንተም እንድታዩት ያደረኩት ማለት ነው። በቃ ደስ ይላል። ምክንያቱም ብዙ ነገሮች የሚያለሙበት የሚያፈሩበት ጊዜ ነው። በዚህ ሰዓት ጉልበቴ ቢደክም፣ ፈተናው ቢበዛም ለልጅ ከሆነ ውድቀቴን አልገዛም። መልኬ ውበት ቢያጣ ከድካሜ ብዛት ፊቴ ቢገረጣ፣ እኔን አይከፋኝም። ልጄ ነው፣ ልጅ አለው። መልኬ ሲናፍቀኝ የራሴን ማንነት ልጄ ላይ አለው። ምን ፈተና ቢኖር ድካሜ ቢበዛም ለልጄ ከሆነ ውድቀቴን አልገዛም። እበረታለሁኝ፣ እጠነክራለሁ። ጤና ይስጠን እንጂ። መልኬ ሲናፍቀኝ የራሴን ማንነት ልጄ ላይ አለው። ልጄ ለኔ መልኬ ነው። ሰላም፣ ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለው። በያላችሁበት ሰላም እና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነው። እና እኔ አለው እግዚአብሔር ይመስገን። እድልዬ ሰላም ባያቸው ዛሬ ሰላም፣ ሰላም እንዴት ናችሁ? ደህና ነን። እና ቤተሰብ ዛሬ ከእድልዬ ጋር ነው የመጣሁትኝ። ሌላም ሰርፕራይዝ አላችሁ። በጣም ደስ የሚል ነገር ነው። ብዙ ነገር እያሳለፍኩኝ ነው። ቡታጀራ ከቤተሰብ ጋር ነው ያለሁትኝ። በጣም ደስ እያለኝ ነው። እማሚዬ በጣም ደስ ብሏት አይቻለሁ በቀደም ለታ። አሁን ደግሞ ዛሬ ደግሞ ለየት ባለ ልጆቼን ደስተኛ ለማድረግ ነው ዛሬ የተገኘሁትኝ። በእናንተ ፊት ልጆቼን አግኝቻለሁ ወደ እናንተ ግን አላቀረብኩላችሁም። የልጆቼን ልደት ነው። የትንሿ ልደት ነው። የትንሿ አምስት ዓመት ልደት የትልቁ ደግሞ አስራ ሁለት ዓመቱ ነው። እግዚአብሔር ይመስገን ለዚህ አድርሰውኛል እና እናት ሆኖ እንደዚህ መባል በጣም ደስ ይላል እና እናትነት ትልቅ ዋጋ ስላለው ልጆቼ ስወልድ ነው የእናትነት ጥጉን ያየሁትኝ፣ የእናቴን ምንነት ያየሁትኝ ያ ጊዜ ነው እና እናት በትንሽ ዋት ገለጽ እና ልጆች አሁን ሳያቸው በጣም ነው ደስ ያለኝ። አሳያቸዋለሁ የሆነ ሰዓት ላይ መግቢያ ልስራላችሁ ብዬ ነው። በጣም ደስ የሚል አየሩ በጣም የሚገርም ነው። አንች በጣም በጣም ይለያል። ቡታጀራ ተመችቶሻል ወድሻል። እና በጣም ወዳዋለች ቡታጀራ በጣም ስታደንቅ ነበረ። ከከተማ ወጥታ አታውቅም። ተወልዳ ያደገችው አዲስ አበባ ነው። እና በቃ ለየት ያለ ነው ለእሷ ቡታጀራ መምጣቷ። እና በጣም የሚገርም ጊዜ እያሳለፍን ነው። ኤልዱዬ ነበረች አብዬ ነበረች። ተሰብስበን ደስ የሚል ጊዜን በዓል አሳልፈናል። እሉየና አብዬ ዛሬ ሄደዋል እና ወደ አዲስ አበባ ተመልሰዋል። እኛ ነን ትንሽ ዘግየት ያል ነው። ለምንድ የዘገየውትኝ የልጆቼ ልደት አክብሬ በዛው እነሱን ትንሽ ጊዜ ሰጥቻቸው ብዬ ነው የቆየውትኝ እስካሁን ድረስ እና ቤተሰብ፣ ዛሬ እግዚአብሔርን ደስ ብሎኛል። ምክንያቱም ልጆቼን የማስደስትበት ቀን ነው። ማሚዬን በቀደም አስደሰትኳትኝ። አሁን ደግሞ ልጆቼ ላስደስታቸው ነው። በጣም ይወዳሉ እንትን ብያለሁ። ከዚህ በፊት አክብሬላቸው ነበረ በቅርቡ ከልጆች ጋር ሰብሰብ ብለው ምናምን ነገር ቤት ውስጥ በወከባ መልኩ እናንተ ጋር እንዳልመጣ ብዬ ነው እንጂ ከልጆች ጋር አብረው ሲያሳልፉ ደስ ይላቸዋልና ልጆች አክብሬላቸው ነበረ። ዛሬ ደግሞ ወጣ ብለን ይሻቸው ነፋሻ ቦታ ላይ ቁጭ ብለን ማሚዬም አለች፣ እሚገርም ጊዜ እያሳለፍን ነው። በጣም ምን ትያለች ስለ ዛሬ ቀን እንጃ ቃላት የለኝም። እንግዲህ አብረን እናየው ይሆናል፣ የእነሱን ስሜት በእኔ በኩል በጣም ደስ ብሎኛል። ማለት ይለያል አይደል? ነው አድልም ወደዋለች። አሁን እንግዲህ የነበረው ነገር ይሄን ይመስል ነበር መግቢያዬ። አሁን ግን ወዳሉበት ቦታ ሬድ አድርጌ ያስቀምጫቸው፣ ፋ እያሉ ነው፣ ፋ ብትን እያሉ ነው። ወደነሱ እንሄዳለን ማለት ነው። ካሜራማን አዙርልን እና የውላችሁ ይሄንን ይመስላሉ። እንዴት ነው? እና ግቢ ቁጭ እንበል እዚች ጋ። ወይኔ ወይኔ፣ ዛሬ አየር እየኮመከመን የሚገርም ጊዜ ልናሳልፍ ነው። በስመ አብ እኔ ልነግራችሁ አልችልም ደስታዬ ዛሬ። ከማሚዬ ጋር፣ ከልጆቼ ጋራ፣ ከእድልዬ ጋር አብሬ ነው ያለሁት። ቦታው በጣም ደስ ይላል። እግዚአብሔርን ማለት አላውቅም። ቡታጀራ ብዙ ጊዜ እኔ እመጣለሁ። እንደዚህ አይነት ነፃ የሆነ ቦታ ደስ ይላል ስታሳልፉ ማለት ነው። እና እናቴ ምን ተሰማሽ? እዚህ ጋር በመገኘትሽ አይደለ? ደስ ይላል። አንቺ በጣም አብረብሻል። አንቺ ራስ በጣም ነው ያማረብሽ፣ አምር ብለሻል። እነሱ ናቸው እነሱ አይደለም። ብቻ ማሚ ደስ ብሏታል ማለት ነው። እንግዲህ ተሳክቶልናል። አባቴ ቤምሹ ዮናስ ይባላል በነገራችን ላይ የወንዱ ልጅ ስም። የሴቷ ልጅ ስም ደግሞ በጸሎት ትባላለች። በጸሎት እና እንዴት ነው ደስ አላችሁ? በቀደም ለታ የሚገርም ጊዜ ቤት ውስጥ አከብራችሁ ከልጆች ጋር ዛሬ ደግሞ ወጣ ብዬ ከቤተሰብ ጋር ደግሞ አብረን እናክብር ብለን ነው የመጣ ነው እና እንዴት ነው ደስ አላችሁ? በእውነት እማዬ እኮ አንቺስ ደስ ብሎሻል። እና እቺ ቅመም ናት። በጣም እንትን ያለች ናት። አሁን ሳይለንት ሆናለች። እሱም እንደዛው ከሷ ይልቅ እሱ ትንሽ ሳይለንት ነገር ነው እና እንዴት ነው ዛሬ ተመችቷችኋል? እና የእሷ የአምስት ዓመት ልደቷ ነው እንደነገርኳችሁ ቅድም እንዳወራኋችሁ የእሱ ደግሞ አስራ ሁለት ዓመቱ ሆኗል እግዚአብሔር ይመስገን ለዚህ ቀን ላበቃን አይደል ማሚዬ? አሜን፣ ተመስገን። ለመድኃኔ ዓለም ክብሩ ይስፋ። ከልጆች ከልጅ ልጆች ጋር ተቀምጠሽ እንዴት ነው ስሜቱ? ለነገሩ እኔ ነኝ እኮ ሚናፍቁኝ። አንቺ እኮ ሁሌ ታገኛቸዋለሽ አይደል። እኔ ነኝ እንግዲህ ሚናፍቁኝ። እነሱ አብረው ነው ያሉት፣ ከእናት ከአባቴ ጋር ነው የሚኖሩት። እኔ ደግሞ ተፍ ተፍ ነው ምለው አዲስ አበባ። እንደምታዩኝ የሩጫ ጊዜ ነው እና ያው እንደዚህ እያሳለፍን ነው። ዛሬ ደግሞ በሚገርም ሁኔታ በነገራችን ላይ እንደዚህ ያቀረብኩበት ምክንያት አለኝ። ካሜራማን ማይታይ ከሆነ ታቀርብልኛለህ። ምንድን ነው ለማሳየት የፈለግኩትኝ ይሄ ሸንኮራ። ሸንኮራ በጣም ነው የምወደው ከልጅነቴ ጀምሮ በጣም ነው ሸንኮራ የምወደው። በፊት ልጅ ሆኜ ማዙካ በጣም ሸንኮራ በልቼ ነበር ምትኝ አንቺ ልጅ ሸንኮራ ይቅርብሽ። ምግብ ቤት ላይ ነበር እግዚአብሔር እና በጣም ነው የምወደው ሸንኮራ። ይሄ ሸንኮራ ነው። ቡታጀራ ስመጣ ሸንኮራ ሳልበላ የምሄድበት ቀን የለም። በፍቅር ነው የምወደው። ይሄ ደግሞ ጊሽጣ ይባላል እና ይሄ ጊሽጣ ምንድን ነው መሰላችሁ አዲስ አበባ ላይ ማለት ነው አይገኝም ብዙ ቦታ ላይ። በጣም ነው የምወደው ጊሽጣ። ቡታጀራ ላይ ነው ብዙ ጊዜ ማገኘው። አላውቅም ሜቢ ወደ ፒያሳ ካለ አዲስ አበባ ውስጥ አላውቅም። እዚህ ግን በቃ እነኚህ የምወዳቸው ናቸው። እዚህ ጋር ደግሞ ዘይቱን ይባላል። ይሄ ዘይቱን ነው። የሚገርም ነው። በቃ እኔ እወዳለሁ፣ እንግዲህ የምወደውን ነው። እና ደግሞ ቡታጀራ ላይ መጥታችሁ ማታጡትን ነገር ነው ያቀረብኩላችሁ። ትላንትና ዛሬ ቅዳሜ ነው አይደለ? ትላንትና አርብ ነበረ። አርብ ሙሉ ገበያ ነው። በጣም ደስ ይላል ቡታጀራ ከተማ ላይ ገበያው። እና ይሄ ደግሞ እሱ ነው፣ ዘይቱን ይባላል። ይሄ ሎሚ ነው። ይሄ ደግሞ አቦካዶ ነው እና ይሄኛው ደግሞ ምንድነው? ሮማን ነው የሚባለው። ውስጡን አሳያችኋለሁ። ሮማን ነው የሚባለው ውስጡ ላይ ያለው ፍሬ ቀይ ነው፣ በጣም ደስ ይላል። አብዛኛው ቦታ አለ፣ ይሄ ከሀገር ውጭም አለ ይሄ ነገር እና የሚገርም ነው። ይሄ ብርቱካን ነው ብርቱካን ነው። ይሄ ደግሞ ሙዝ ነው። ይሄን አይነት ሙዝ በነገራችን ላይ ማለት ነው፣ ትንሽ ጠውለግ ብላብኛለች፣ ትናንትና ስለገዛኋት። ውስጧ ግን አሪፍ ናት። የእንትን ቤት አለ ሙዝ። ይሄ ደግሞ ለየት ይላል፣ በጣም ነው የምወደው ገበያ ላይ የሚገዛ ነው ግን ለየት ይላል። አብዛኞቻችሁ የቡታጀራ ልጆች ልታውቁት ትችላላችሁ ይሄኛውን ሙዝ ማለት ነው። እኔ ግን ወደዋለሁ እና ምንድነው ይሄ ፍራፍሬ ያዘጋጀሁበት ምክንያት ምንድነው? አዲስ ዓመት ነው። 2018 ነው። 2018 እንደዚህ አይነት ለም ፍሬ የሆነ ነገር የልጆች ልጆች አብሮ ሲገናኝ መስከረም 27 ነው፣ በነገራችን ላይ ልጄ የተወለደችው እና መስከረም ውስጥ ነው እና ፍራፍሬ ምንድነው የሚያሳየው? ዘራችሁ እንደ ፍሬ እንዲያፈራ ነው። አንዱ አላማዬ፣ የፍራፍሬን ይሄ የመጣሁበት ዋናው እንትን ምንድነው፣ 2018 የፍሬ የለማመት እንዲሆንልን፣ የብልጽግና ጊዜ እንዲሆንልን፣ ነገሮቻችን ስኬታማ እንዲሆኑልን በሚል ነው። ይሄ ፍራፍሬ ያዘጋጀሁላችሁ፣ ለእናንተም እንድታዩት ያደረኩት ማለት ነው። በቃ ደስ ይላል። ምክንያቱም ብዙ ነገሮች የሚያለሙበት የሚያፈሩበት ጊዜ ነው። በዚህ ሰዓት አይደለም እናቴ ይህ ሰዓት ላይ እንደዛ ነው፣ ድል ታውቂያለሽ። ይህን ነገር ፍራፍሬ አሁን በባህሪው እንትን ሲሆን መስከረም ወቅት ላይ ነገሮችን እንትን ሲል ደስ ይላል። ሁሉም ነገር አፍርቶ ነው የምታየው። አረንጓዴ ነው አይደል ምታየው። አዲስ አበባ መኪና ምናምን ብቻ ነው። እዚህ ግን በጣም በጣም ደስ ይላል። የሚገርም ነው እና ይሄንን ለማስመልከት ነው ፍሬውን ይዤላችሁ የመጣሁት እና እዛ ጋር ደግሞ ሙሉ ሙሉ የምትመስል አምባሻለች። ቤቢ ያምጣትማ። እቺ ደግሞ የምትገርም ናት እና ለልጆቼ ተብላ የተጋገረች ናት እና በጣም ደስ ብሎኛል፣ እግዚአብሔርን እና የሚገርም ጊዜ ነው። እዚች ጋር ኬክ አለን፣ ፈታ እያልን ነገሮችን እናሳልፋለን። ደስ ስላላቸው በጣም ደስ ብሎኛል። አንዳንድ ነገር ብትሉ ደስ ይለኛል። እናቴ የሆነ ነገር በይስቲ። እኔ በጣም ደስ ብሎኛል። ለኔ በመቸቢያዎች የውልደት ቁጭ ብዬ እያከበርኩ ነው። እኔ ደስታዬ ማልቻልኩትም ከጎኔ ቁጭ ብሏል። በጣም ነው ደስ ያለኝ አደለ። ደስ ስላለች በጣም ደስ ብሎኛል። እግዚአብሔር አምላክ አሳድጎ ትልቅ ደረጃ አድርሶልን ለማየት ያብቃል። ልጅ የእግዚአብሔር ስጦታ ነው አደለ እናቴ። እግዚአብሔር ሲፈቅድ ነው ልጅ የምናገኘው እና ልጆቻችን ደግሞ ከአምላክ የተሰጡን በረከቶቻችን ናቸው። እና አላቅም እናትነት በጣም ደስ የሚል ነገር ነው፣ እና ዋጋ የሚያስከፍል ነገር ነው ልጅን ስታሳድጉ። እናቴ ከኔ ይልቅ አንቺ ታውቂዋለሽ። እናቴ አንቺ አስረጅን እስቲ። እንግዲህ ልጅ ማሳደግ ከባድ ነው፣ ብዙ ዋጋ ያስከፍላል። እኔ ብዙ ዋጋ ከፍዬ ነው እናንተም ይኸውልኝ፣ አሁን እንዳሳደግኩ ይኸውልኝ፣ ተረዱልኝ። ይኸው አጠገብሽ ናቸው ልጆችሽ፣ እንደኔም እንዳሳደግኩሽ። ትክክል እውነት ነው፣ እውነት ነው። ስንቶኝ እንደማሳደጋቸው የማውቀው እንግዲህ እናንተ አታውቁም። እውነት ነው። አሁንም አንቺ በደረሽበት ሰዓት ይሄው ልጆችሽ እያየሽ ነው። በጣም እኔ እንዲያውም እናትነት የገባኝ እነሱን ካየው በኋላ፣ ለካ እናቴ እንደዚህ ዋጋ ከፍላለች ብያልኩ። የሚያልፉበት ሰዓት ነው። አሁን ይሄ በብር ላይ ልጆች ካካ እያሉ ነው ያሳለኝ። በምን ነበር ሚጸዳድለኛ ይነገረን? ፋሚል ይነገረን? ይሄ ቆጮ የተጨመቀለትንትን በሱ ነበር ግን ወይ ነጉደፈላ እኛ ተበድለናል እኛ ማደግን በቃ ወይ ያሳዝናል እያላችሁ በብር ነው በፓምፐርስ ነው ካካ ምሪት ነው ያው ጊዜ በጣም ጊዜው ለየት ያለና ደስ የሚል ነው ከበፊት ጊዜ ማለት ነው ያ ይሄና አናውቅም ነበር እንዴ እንትን እራሱ በልብሳችን ነበር ምትሸርት ታዲያስ አሁን ደህና ጊዜ መተላችሁ በጣም እንትን እያላችሁ ነው እንግዲህ ተመስገን ተመስገን ነው የሚባለው እና እናትነት የሚያስታውቀው ልጅ ስትወልዱ ነው። በነገራችን ላይ የእናትን ዋጋ የሚገባችሁ። እኔ እናቴን በጣም ነው የምወደው። እግዚአብሔር አምላክ ረጅም ዓመት እያኑርልን በቀደመን ብያለው፣ እና ደግሞ አሁንም ደግሞ ሳሰለች እኛን ሳሳድጋለች፣ አሁንም ሳሰለች ደግሞ ልጆቼ ነው እያሳደገች ነው። እግዚአብሔር አምላክ አብዝቶ ጸጋና ጉልበትን እየስጣት ሁሌ በልቤ እንዳመሰገንኩ ነው እውነቴን ነው ምላችሁ ምክንያቱም እናት ሁሉ ነገር ናት። እናት ስላለኝ ነው ነገር ልጆቼን እሷ ጋር ያደረኩትኝ፣ እና እግዚአብሔር ይመስገን ረጅም አመደሙን ኑረሽልን አድገው ለመካስ ያብቃል። ያ ነው ምለው። አሁን ወደ ፕሮግራማችን እንሄዳለን። ልጆቼ አሁን ምን ታደርጋላችሁ መሰላችሁ? ኬኩን ትቆርሱልናላችሁ። ለማብራት ቤተሰብ አይመችም ምክንያቱም ነፋሻ ስለሆነ ያጠፋብናል። ግን ቁጥሮችን ገዝተናል። ግን እንግዲህ እንዴት እንዴት ነው ማድረገው? ይህ አምስት ቁጥር ነው፣ ይታያል አደል? ማሚ የአንቺ ልደት ነው ዛሬ፣ የቤቢዬም ልደት ነው። ቤቢ በአንድ ወር ነው፣ በሁለት አመት በሁለት ወር ልዩነት ነው ያላቸው። ግን አንድ ላይ ነው ብዙ ጊዜ ካደጉ በኋላ እኔም ሳልኖር የሚያከብሩላቸው አብሮ ነው። ዛሬም አብረው እንዲያከብሩ ነው እየፈለግኩትኝ። በቀደምም አብረው ነበረ ልጆች፣ የሀገር ልጆች ነበሩ። ከእነሱ ጋራ ሲያከብሩ የነበሩት ግን ለእናንተ ያንን ነገር ለማቅረብ አይመችም፣ እንዲህ ነጻ በሆነ መልኩ ይሻላል በሚል ነው ዛሬ የቀረብኩትኝ። ዛሬ ግን አብረው ይቆርሱልናል ኬኩን። ኬኩን ቁረሱልና ውዶቼ። ስንት ዓመትሽ ነው? ስንት ዓመታችሁ ነው እንባል? እንዴ፣ ይበልላችሁ ያው ጓደኞቻችሁ ነው ላችሁ፣ ምንኛ እናሟሙቃችሁ አብረው ያዙና፣ አዎ እንኳን ተወለዳችሁልን፣ ረጅም ዓመት ኑሩልን፣ እደጉልን፣ ፍሬ አፍሩልን፣ ጠንካራ ተማሪ ሁኑልን። እና ቁጭ በሉ፣ አሁን ኬክ እንበላለን። በየትኛው እናስቀድም ግን አብረውን፣ ሌላም አሉ ቤተሰብ፣ ከካሜራ ጀርባ ናቸው። ያው ለእነሱም ይበቃል፣ ብዙ ነው ይሄ ነገር አይደለ እስቲ እንትኑን እንብላ። ያ ሙሉ ሙሉ ነው፣ ምንድን ነው ያዙ። እድል ያዥ እስቲ እና ደስ ይላል። ገና ኬክ ምናምን ነገር እንቆርሳለን እንግዲህ። ይሁ ነው፣ አሪፍ ነው። እንዴት ነው? እናቴ አሪፍ ነዋ። የቤት ስሟ ሚጣ ነው በነገራችን ላይ። እስቲ የቤት ስሟ ሚጣ ነው። የሱ ደግሞ ቤቢ ነው። የቤት ስማቸው እናቴ ለምን ጉልበቴ ቢደክም ፈተናው ቢበዛም ለልጄ ከሆነ ውድቀቴን አልገዛ። መልኬ ውበት ቢያጣ ከድካሜ ብዛት ፊቴ ቢገረጣ፣ እኔን አይከፋኝም ከፋኝ ልጄ ነው ልጅ አለው መልኬ ሲናፍቀኝ፣ የራሴን ማንነት ልጄ ላይ አለው። ምን ፈተና ቢኖር ድካሜ ቢበዛም ለልጄ ከሆነ ውድቀቴን አልገዛ። እበረታለሁኝ እጠነክራለሁ ጤና ይስጠን እንጂ መልኬ ሲናፍቀኝ የራሴን ማንነት ልጄ ላይ ያለው ልጄ ለኔ መልኬ ነው። ህዝቤ በመብላት ተጠምዷል እና በመብላት ተጠምዷል። የሚሰማ የሚያይም የለም እና በጣም ነው ደስ ያላቸው። እና እንግዲህ ከዚህ በኋላም ረጅም ጊዜ እንቆያለን እናሳልፋለን። ገና መሸት አድርገን ነው የምንሄደው፣ አየሩ በጣም ደስ ስለሚል ማለት ነው። እና ከእናንተ ጋር ስለነበረን ቆይታ በጣም አመሰግናለሁኝ። ቆይታችሁ እስካሁን ድረስ ስለተከታተላችሁኝ። እድልዬ የምትዩ ነገር አለሽ? እኔ የምላችሁ እንኳን ደስ አላችሁ እላለሁ። ብዬም ብዜም እንኳን ደስ አላችሁ። እናንተ ደግሞ ትልቅ ደረጃ ደርሳችሁ ሁለቱንም ለመካሴ ያብቃችሁ። በነገራችን ላይ ልጆችሽ በጣም ይለያሉ። አመሰግናለሁ። እኔ እንጃ አላቅም በእነሱ እድሜ ማይታሰብ ነገር ነው የሚያስቡት፣ እና በጣም ይለያያሉ። እግዚአብሔር አምላክ እንግዲህ እድሜና ጤና ሰጥቶ ለቁም ነገር ያብቃልሽ፣ ለሁለታችሁም። አብዬ፣ ያው እኔ ስለ አንቺ ሰራ ታውቂያለሽ እና ለዛ ነው ለቁም ነገር ያብቃችሁ። እናንተም ደግሞ ትምህርታችሁን እግዚአብሔር አምላክ ይግለጽላችሁ፣ ከክፉ ነገር ይጠብቃችሁ። ብዙ እንኳን ደስ አለሽ፣ አብዬም እንደዛው። ተባረኪ። እናመሰግናለን። እናቴስ ምን ትያለሽ? መዝጊያ። በጣም ደስ ብሎኛል። ደስ ብሎሻል። ስለዚህ እግዚአብሔር አምላክ ረጅም ዓመት ያቆይልን። አሜን አሜን። በቃ እና ቤተሰብ ይህን ይመስላል ያለው ሁኔታ። እንግዲህ እንደምታዩት ነው፣ ደስ እያለን ፈታ እያለን ነው ያለነው። ከእናንተ ጋር የነበረን ቆይታ ይህንን ይመስላል። ሰላማችሁ ይብዛልኝ።